ትንቢተ ሚልክያስ ምዕራፍ ሁለት ። አሁንም እናንተ ካህናት ወይ ይህ ትእዛዝ ለእናንተ ነው። ለስሜ ክብር ትሰጡ ዘንድ ባትሰሙ፣ በልባችሁም ባታደርጉት ይላል የሰራዊት ጌታ እግዚአብሔር፣ እርግማን እሰድባችኋለሁ፣ በረከታችሁንም እረግማታለሁ። አሁንም በልባችሁ አላደረጋችሁትምና እኔ ረግሜአታለሁ። እነሆ ክንዳችሁን እገሥጻለሁ፣ የመስዋታችሁንም ፋንድያ በፊታችሁ ላይ በትናለሁ። ከእርሱም ጋር በአንድነት ትወስዳላችሁ። ቃል ኪዳኔ ከሌዊ ጋር ይሆን ዘንድ ይህን ትእዛዝ እንደ ሰደድ ሁላችሁ ታውቃላችሁ፣ ይላል የሰራዊት ጌታ እግዚአብሔር። ቃል ኪዳኔ ከእርሱ ጋር የህይወትና የሰላም ቃል ኪዳን ነበረ፣ ይፈራ ዘንድም ከእርሱ እነርሱን ሰጠሁት። እርሱም ፈራኝ ከስሜም የተነሳ ደነገጠ። የእውነት ሕግ በአፉ ውስጥ ነበረች፣ በከንፈሩም ውስጥ በደል አልተገኘበትም። ከእኔም ጋር በሰላምና በቅንነት ሄደ፣ ብዙ ሰዎችንም ከኃጢአት መለሰ። ካህኑ የሰራዊት ጌታ የእግዚአብሔር መልእክተኛ ነውና ከንፈሮቹ እውቀትን ይጠብቁ ዘንድ ይገባቸዋል፣ ሰዎችም ሕግን ከአፉ ይፈልጉ ዘንድ ይገባቸዋል። እናንተ ግን ከመንገዱ ፈቀቅ ብላችኋል፣ በሕግም ብዙ ሰዎችን አሰናክላችኋል፤ የሌዊንም ቃል ኪዳን አስነውራችኋል፣ ይላል የሰራዊት ጌታ እግዚአብሔር። ስለዚህ መንገዴን እንዳልጠበቃችሁ፣ በሕግም ለሰው ፊት እንዳዳላችሁ መጠን እኔ ደግሞ በህዝብ ሁሉ ፊት የተናቃችሁና የተዋረዳችሁ አድርጊያችኋለሁ። ለሁላችን አንድ አባት ያለን አይደለምን? አንድስ አምላክስ የፈጠረን አይደለምን? የአባቶቻችን ቃል ኪዳን ለማስነቀፍ እኛ እያንዳንዳችን ወንድማችንን ስለምን አታለልን? እግዚአብሔር የወደደውን መቅደስ ይሁዳ አርክሷልና የእንግዳውንም አምላክ ልጅ ሚስት አድርጎ አግብቷልና ይሁዳ አታልሏል። በእስራኤልና በኢየሩሳሌም ውስጥ ርኩሰት ተሰርቷል። ይህን ከሚያደርግ ሰው እግዚአብሔር የሚጠራውንና የሚመልሰውን ለሰራዊት ጌታ ለእግዚአብሔር ቁርባን የሚያቀርበውን ከያዕቆብ ድንኳን ይጠፋል። ይህንም ደግሞ አድርጋቸዋል። እግዚአብሔር ቁርባኑን ዳግመኛ እንዳይመለከት ከእጃችሁም በደስታ እንዳይቀበለው መሰዊያውን በእንባና በለቅሶ በሐዘንም ትከድናላችሁ። እናንተም ስለ ምንድን ነው ብላችኋል። ሚስትህ ባልንጀራህና የቃል ኪዳንህ ሚስት ሆና ሳለች እርሷን አታልሃታልና እግዚአብሔር ባንተና በልጅነት ሚስትህ መካከል ምስክር ስለሆነ ነው። እግዚአብሔር የሕይወትን መንፈስ አንድ አድርጎ ጠብቋል። ጠብቆልን የለም እርሱም የሚፈልገው ምንድን ነው ዘር አይደለምን? ስለዚህ መንፈሳችሁን ጠብቁ፣ ማንም የልጅነት ሚስቱን አያታልል። መፋታትን እጠላለሁ ይላል እግዚአብሔር አምላክ እግዚአብሔር፣ ልብሱንም በግፍ ስራ የሚከድነውን ሰው እጠላለሁ ይላል የሰራዊት ጌታ እግዚአብሔር። ስለዚህ እንዳታታልሉ መንፈሳችሁን ጠብቁ። እግዚአብሔርን በቃላችሁ አታክታችኋል። እናንተም ያታከት ነው በምንድን ነው ብላችኋል። ክፉን የሚያደርግ ሁሉ በእግዚአብሔር ዘንድ መልካም ነው፣ እርሱም በእነርሱም ደስ ይለዋል፣ ወይስ የፍርድ አምላክ ወዴት አለ በማለታችሁ ነው።